ሊሄድ ነው ስላት፣ አዩ በቃ የሆነ ሀገር የሚሄድ ነው ያስመሰለችው። የሆነ የሆነ ሌላ ሀገር የሚሄድ ነው የመሰለችው። አረ በጭራሽ አይሆንም። ጎንደር ጎንደር ጎንደር፣ አሽ እንዴ ጎንደር፣ በጣም እንግዳ ተቀባይማ የሄደበት ያውቀዋል። ጎንደር ፍቅር የሆነች ሀገር ናት። ባህር ዳር እንብቲ። በዛ ላይ ደግሞ ባህር ዳርና ጎንደር የቱሪስት ሀገር ነው፣ የታወቀ ነው። ማንም ነው የሚሄድበት። እንኳን ይቀርና ኢትዮጵያዊ፣ የውጭ ዜጋ እንኳን የሚሄድበት ሀገር ነው። በጣም አካብደሽ ምናምን ነገር ፓስፖርት ጭራሽ ፓስፖርት ቢኖርሽ አብረን እንሄዳለን ይላል ኧረ ጭራሽ ምናምን ትያለሽ እንዴ ሲፈጠር እኛ ማን ፈልግሽ የምር ግን ብትመጪ ብትመጪ እንኳን ይቅርና ያገሩ የማያቅሽ ማለት ነው ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላሂ በደንብ ነው ይቀበሉሽ ምክንያቱም እንደዚህ እነሱ እንደዚህ የውስጥ እንትን የለባቸውም የውስጥ እንደዚህ በቃ እኔ እንጃ በጣም በጣም እኔ ሀገሬ ስለሆነ አይደለም ወላሂ በጣም ፍቅር ጎንደር በጣም ብዙ ሰው እንደዚህ፣ በዚህ አጋጣሚ የምትፈሩ ሰዎች ካላችሁ ወላ ሄዳችሁ ሞክሩት። ጎንደር በጣም እንግዳ ተቀባይ እንግዳ አክባሪ፣ አዩ፣ እንደ ጦር የፈራቻት ሱመያ፣ እንግዲህ ዛሬ ነይ። እንዲሁም አንቺ በመጣሽ እንጂ ምን ያክል ፍቅር እንደምናቅ ምን ያክል የፍቅር ሀገር እንደሆነ ይሄ የፈራሹ ጎንደር አሳይሽ ነበረ። ነይ ነይ ነይ እያለች ነው እንግዲህ አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ያለም ዳርቻ አላህ ሰላማችሁን ያብዛላችሁ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለው። እንግዲህ ዛሬም እንደተለመደው በሪያክሽን ቪዲዮ መጥቻለው ማለት ነው። በሱመያ ዛሬ እንግዲህ ሱመያ ያው ሰኢድ ወደ ጎንደር ወደ ጎንደር ወደ ባህር ዳር ሲል አዩ ያዙ ይልቀቁኝ እያለች ነበረ እና ለእሷ ምላሽ ሰጥታለች ማለት ነው። መያ እንግዲህ ጎንደር መሄዱን በጣም እንደ ጦር ነው የፈራችው፣ እንደ ጦር ማለት ነው እና አይደለም ሰሄድ አንቺ ራሱ ነ እያለቻት ነው አንቺ ራሱ አንቺ ብት መጭ ራሱ የበለጠ ምን ያክል ፍቅር እንደሆነ አሳየች ነበረ እያለቻት ነው ማለት ነው። ቪዲዮውን እያየን እንግዲህ ቆይታ እናደርጋለን። ላይክ እያረጋችሁ ቤተሰብ እየሆናችሁ አብራችሁኝ መሆን እንዳትረሱ ነ መጀመሪያ እንደተናገርኩት ማለት ነው፣ ወሬ እንዳንደጋግምባቸው። በተረፈ ሳይት ደግሞ የልብ ልብ ተሰማኝ፣ ኮመንት ላይ ችግር የለውም ሲሉት፣ እኔ ዋ እንዳትመጣ፣ አዩም በእኔ ኃላፊነት ችግር የለውም። ሳይሄድ ግን እኔ ኃላፊነት እንትን አልወስድም፣ እኔ የለሁበትም። እኔ ሰው ቀጥረሽ ምናምን ላልኩት፣ እኔ ሰው አልቀጥረውም እኔ ሰው አልቀጥርም። እኔ ሁለታችሁን የሆነ ነገር ባደርግን ሰው አዳማ መጥቼ ነው የፈለግኩትን ማድረጎ ምንም አታምጡም። ሁለታችሁም አንቺ ሆን አዩ ሰሄድ ማለት ነው። እኔ ተንኮል ባስብ ኖሮ አየሽ፣ እኔ ሰሄድን እዛ የምን ጥየው ቤተሰቦቹ ጋር ሄድኩ። ተንኮል ባስብ ኖሮ ቤተሰቦቹ ጋር በሄድኩበት ሰዓት ራሱ አስባለሁ፣ ግን ቤተሰቦቹን የምናደርጉ በጣም ደግ ናቸው። እንዴት እንግዲህ የሰሄድ እኔ ሰሄድ ላይ በማንም ላይ ቢሆን ሸር የማስብ አደለሁም። ሸር ማሰብ ብፈልግ ቤትሽ እንደመጣሁ ብዙ ነገር ማድረግ እችላለሁ። ቤተሰቦቹ ጋር የሄድኩት ቤተሰቦቹ ጋር የሄድኩት ቤተሰቦቹ ጥሩ ናቸው፣ በደንብ ተቀብለውኛል። አንቺንም ለማየት በቃ ሁኔታሽን ከቪዲዮ በላይ በአካል ምን አይነት ናት የሚለውን ለማየት ነበር የመጣሁት እንጂ ለሌላ ነገር አይደለም ብላለች እውነት ለመናገር። ትልቅ ነገር ነው ያደረገችው። ማንም አያስበውም፣ ሱ አሁን እንደዚህ ተጣልታ ቤተሰብ ጋር መሄዷ ከዛ በባሰ ደግሞ ጣውንቷ ጋር ሄዳ ያኔ የሆነ መሰብሰብ የፈለገችው ነገር አለ፣ ማወቅ የፈለገችው ነገር አለ። ቤተሰቦቹ ለእሷ ምን አይነት ስሜት አላቸው? በቃ አዩ፣ ምን አይነት ሰው ናት የሚለውን ማወቅ ፈልጌ ነው እንጂ የመጣሁት አንቺን ለመጉዳት አይደለም የመጣሁት ነው። እና ይሄ ትልቅ አስተሳሰብ ነው አዩ ደግሞ ይህ ደግሞ በጣም ነው የምትፈራት። በቃ በጣም ነው የምትፈራት እንዴ፣ ቤት መጥታ ምንም ያላደረገች ሴት የባጤ ቆጥ ስት ለፈልፍ ዝም ብላ ምግቧን ራሱ በልታ ሄዳ። አሁን እሷ እንደ ሽፍታ ፊቷን ተሸፍና ምናምን ስትል ነበርና፣ ሸር የሚያስብ ሰው እንደዚህ አያደርግም ብዬ አስባለሁ እና ወደ ቤተሰቦቼ እኔ ሸር የማስብ ሰው አይደለሁም። ባስብ ግን እዚህ ጎንደር ኑብዬ እኔ ያለሁበት እኔ ሀገር ኑብዬ፣ ሳይሆን እኔ እዛው መጥቼ ካላችሁበት የፈለኩትን ማድረግ እችላለሁ፣ ብፈልግን እኔ እንደዛ አይነት ሰው አይደለሁም ነው እና፣ ያው ትልቅ አስተሳሰብ ነው። እውነት ለመናገር ቤተሰቦቹን የምናደርጉ በጣም ደግ ናቸው። እንደተንከባከቡኝ በቃ ተንከባከቡኝ፣ በስነ ስርዓት በቃ እኔ ሰው ጣ ራሱ ልጆቹን ስመው እንኳን አልጠገቧቸውም ግን ይህንን ምንድን ነው? ይሄ ዋናው ጭንቅላት ነው። እኔ ጭንቅላት የቆሸሸ ጭንቅላት የለኝም። እኔ የምላችሁ ማለት ነው፣ ጋይስ ሰኢድ እኮ በጤናው አደለም የሚሮጠው። እችን የመሰለች ሴት እንደዚህ አይነት አስተሳሰብ ያላት ሴት አጥቶ እንዴት አርፎ ይቀመጥ? አዩንም ሰላሟን አሳጣት፣ እና በጤናው አደለም ሰይድ ከሀገር ሀገር የሚዞረው ጋይስ። እንግዲህ አዩን፣ በዚሁ የተነሳ አዩን እንደ አዲስ ሚስት እንኳ ሳይሆን በቃ ቁም ስቅሏን እንዳጣች ናት። እሷም አትረጋጋ ሰብር የሚባል የላትም፣ እሱም እንዴት ይቀመጥ። እንደው ፍጡር ፈሷ እስከሚቆንስ እንኳ ፍጡር ሰርታ ጀምአው በተሰበሰበበት ምንም ብሰሪ እንደ ሱመያ ሱመያ ናደርሽም፣ ሱመያ ናደርሽም እያለ ይተርባታል። እና ይተርባታልና ደግሞ እሷም መጥታ ትናገራለች። እሷም መጥታ ደግሞ ትደግመዋለች። እኔ እኮ በቃ እየተጎዳው ነው ግን፣ ምን ልሆን ምን ላርገው፣ ምናምን ወንድ ልጅ በቃ ሙጭጭ ካልሽበት ያለው ቦታ ይቀንሳል። ራስሽን ስታከብሪ፣ ስትረጋጊ፣ ረጋ ያልሽ ስትሆኚ በራሱ ጊዜ ራሱ ሙጭጭ ይለብሻል። እና አዩ በጣም እኔ እንጃ ብቻ የኔ በጣም አብዝ ተሸዋል እና ራስሽን አስከብሪ ነው ማለት ፈልገው። እንግዲህ ሱመያ ዛሬ እየመከረቻት ሁሉ ነበር። እኔና ሰይድ በተጋባን ጊዜ መጀመሪያ እንደተጋባን ምን አይነት ላይፍ እንዳሳለፍን እኔ ነኝ ማቀው። እኔ ላይፌን በስርዓት አጣጥሜ ነው አጣጥሜዋለው። አንቺ ግን ይህን የማይመለስ ላይፍሽን በቃ እንዲሁ በእንዲሁ እያሳለፍሽ ነው እና ረጋ ብለሽ ከራስሽ ጋር ሆነሽ አስተዋይ በቃ አስተዋይ በመሆን ረጋ ብለሽ ጥሩ ህይወትሽን ለማሳለፍ ሞክሪ እያለች ነው። እና እውነት ለመናገር ወንድ ልጅ እንደዚህ የሚሆንበትን የምትሆንበትን ሴት አትወድ አይወድም። ራሷን ስታከብር በቃ አስተዋይ ሴት ነው የሚወደው፣ ሀቂቃ ማለት ነው። እና አዩ ደግሞ በጋ መቻደርክ እኔ እኔን እያቃጠልከኝ እኔ ምን ልሁ ነው እንዴት አርጉ ታዲያ? እና አዩዬ እንግዲህ በጣውንትሽ በጣውንትሽ ተመክረሻል። የዛሬው የዛሬው ምክር ነው አዘኝ የታቅልቅለ ራሱ አለው የ የሱመያ ንግግር ና ከራስሽ ጋር መሆኑች ይጠቅምሻል። ከራስሽ ጋር ሆኜ ያኔ ወደ ራስሽ ተመልሽ፣ የሆነ እንደብድ የሚያደርግሽ ነገር ይህም መንቀዥቀሹ ምናምን አይጠቅምም፣ የትም አያደርስም። እና ውድ ቤተሰቦቼ እንግዲህ ጣውንቷ ከመከረቻ ታይቃል እኔ ምንም ከር ችን ትኖሪያለሽ ግን ሁለተኛ ህይወት ውስጥ ገብተሽ የአንቺ ህይወት እራሱ አሁን እኮ በቃ ምንም ደስ የሚል ነገር የለውም። እኔ እና ሳይድ በተጋባንበት አመት ማንም ነው የሚያውቀው ምን አይነት ላይፍ እንደነበረን ማለት ነው። እኔ ያንን ያንን ሳስብ በጣም ነው የምታሳዝኝ። በጣም ማለት ነው እኔ ላይፌ ይኖር ያለው ከሰይድ ጋር ማለት ነው። የልጆች አባት ነው። ከዚህ በኋላ ያ ልጅነት አይመጣም እንደገና ኑሬ የአስራ ቤት የእድሜ ወደ ታች ሄጄ አልኖርም ብዬ ነው እንጂ እኔ ሰይድ ቢያገባ ሁለተኛ ሚስት አገባ በቃ አግባ በቃ ምናምን ብዬ መኖር እኮ እችላለሁ። ለምን ላይፌ ይኖር ያለው አንቺን፣ ሰይድ በጣም ነው የምታሳዝኝ። ባለፈው የፍጥሩ ላይ በቃ ሁልጊዜ ስመያን ይጣፍጣል ለኛ ምናምን አለ እያልሽ ነበረ ማለት ነው። እንደገና ደግሞ አብሮሽ ቁጭ ያለው እኔ በሄድኩ ቁጥር እየሄደ ነው። ስለዚህ እሱ ራሱ ማለት ነው። እኔ አሁን አሁን በጣም እየታዘብኩት ነው ሳይድን ዝም ብሎ ቢያንስ የሆነ ቦታ ላይ ተረጋግቶ ቢያንስ እንኳን በቃ መሯሯጡ በጣም የወደደ ነው የመሰለኝ። እሱ ራሱ በጣም ተመች እና እንዳልኳችሁ እንግዲህ ለአዩ አዝና ነው የምታወራው። ለምን ይሯሯጣል? ለምን ጥሩ ጊዜ እንድታሳልፍ አብሯት አይሆንም? እንደው ለምን አብሮሽ አይሆንም? ታሳዝኝኛለሽ እያለች ነው እንግዲህ። ውድ ቤተሰቦቼ በቃ አንዴ ገብተሽበታል። አንዴ እስከገባሽበት ድረስ ደግሞ እኔ አሁን አንዴ ገብተሽበታል። አንቺን መጥቼ መሳደብ አንቺ እንደዚህ ነሽ እንደዚህ ነሽ በተነጋገርሽው ንግግር አይደለሽም፣ ግን የራስሽ የተረጋጋ ሕይወት እንዲኖርሽ ነው። ለምን እኔም ሴት ልጅ ነኝ፣ ሴት ልጆችም አሉኝ። ጓደኛ የሆነሽ ባሬን አልቀማሽኝ፣ እኔን የምታውቂው ሰው ሆነሽ ባሬን አልቀማሽኝ። እኔን አታውቂኝም፣ ምን አንቺንም አንተዋወቅም። ስለዚህ አንቺ ጋር እኔ አንቺን ለምን አንቺ ባትሆኚ ዛሬ ሰይድ አንችን ባያገባ ነገ ሌላኛዋን ማግባቱ ስለማይቀር አንችን የምወቅስበት ምንም አይነት ምክንያት የለኝ። የምጠላበትም ምንም አይነት ምክንያት የለኝ። እንግዲህ ውድ ቤተሰቦቼ ዛሬ ሱምያ መጥፎ ነገር አልተናገረች። እውነት ለመናገር ቪዲዮን እስከ መጨረሻ አይታችሁት ከሆነ በቃ እኔ ግን ሳስብ ሳስብ ማለት ነው፣ ጋይስ የሆነ የሚታረቁ እየመሰለኝ ነው። በቃ የመታረቅ አይነት ነገር ይታየኛል። እንግዲህ ከአላህ ጋር ማለት ነው። በቃ የሚታረቁ ወደፊት የሆነ አብሮ የመኖር አብሮ የመኖር እንትን እንዳለ ነገር ነው የሚታየኝ እና ኢንሻአላህ እንግዲህ አላ ምን ይሳ። ከመነጋገር የማይፈታ ነገር የለም። ቁጭ ብለው በጠረጴዛ ዙሪያ የተነጋገሩበት ነገር መፍትሄ አያጣም። በመሸሽ ምንም የሚገኝ ነገር ስለሌለ ቁጭ ብሎ ማውራት በቃ ቁጭ ብላችሁ አውርታችሁ ነገሮችን ብትፈቱ ወደ መቋጫው ይደርሳል። ነገሩ ረዘመ። ይኸው ስንተኛ ወሩ አይደለ? እንደ ጋይስ በጣም ረዘመና ና ማስተዋል ይበጃል ማለት ያክል ነው። አዩም ትልቅ ምክር ነው የተመከርሽው። ና እንደ ሴት ቆም ብለሽ አስቢ፣ የሆነ ለመረጋጋት ሞክሪ። ሁልጊዜ ያዙ ይልቀቁኝ ማለትሽን አቁሚ ማለት ነው። ራስሽን ስታከብሪ ትከበር ያለሽ ሰው ራሱን የሚያስከብረው ራሱ ነው እና ራስሽን መጀመሪያ አክብሪ፣ ከዛ ትከበር ያለሽ ማለት ነው። መንቀዥቀዡ የትም የማያደርስም ለማለት ያክል ነው። ውድ ቤተሰቦቼ፣ በዱዋን ረሳሳ በያላችሁበት ያለም ዳርቻ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።